ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ የሚያስገድድ ረቂቅ መመሪያ በንግድና ቀጣናዊ ትስስር ሚኒስቴር እየተረቀቀ እንደሆነ ሪፖርተር ዘግቧል። ረቂቅ መመሪያው አስመጪዎች ወደ ሀገር ውስጥ የሚያስገቧቸው ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድሞ በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት አስመጪዎች እንዲያሳውቁ የሚያስገድድ ነው ተብሏል። ዘገባው እንደሚያሳየው ማንኛውም አስመጪ ካሁን በፊት የአስመጪነት ፍቃድ ካወጣ በኋላ ምርቶቹን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበት እና ከዛ በኋላ በጉምሩክ ኮሚሽን እና በሚመለከታቸው መስሪያ ቤቶች ቁጥጥር እንደሚደረግበት፣ መመሪያው ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማስመጣታቸው በፊት ምን አይነት ምርት ማስገባት ወይም ማስመጣት እንደፈለጉ፣ በየትኛው ኩባንያ እንደተመረተ፣ ከየት ሀገር እንደሚገባ እንዲሁም ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጽ ወይም የሚያመለክት ሰርተፊኬሽን መያዛቸውን ማረጋገጥ ይኖርባቸዋል። ወደፊትም እነዚህ ምርቶች ሲያስገቡ በሚቀመጠው መመሪያ መሰረት ለንግድና ቀጣናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ወይም እንዲያስመዘግቡ ለማድረግ መታቀዱን፣ ይህን ለማስፈጸም የሚያስችል ሶፍትዌርም መመሪያው ከወጣ በኋላ እንደሚበለጽግ ተጠቁሟል። በነገራችን ላይ ይህ መመሪያ የሚመለከታቸው አገራችን ከምታስገባቸው ጠቅላላ ወደ ስድስት ሺህ ከሚጠጉ ምርቶች ውስጥ አራት መቶ ያህሉ ናቸው ተብሏል። እንግዲህ የእርሶ እያስመጡ ከሆነ የእርሶ ምርት ከዚህ አራት መቶዎች ውስጥ ይሆናሉ አይሆኑም፣ በኮሜንት መስጫው ላይ ያስቀምጡልን። ለተመሳሳይ መረጃ የገጻችን ቤተሰብ ይሁኑ፣ እንዲሁም ለሌሎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጎትን እንዳይዘነጉ።